ይቅርታ አትፍታለች በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁ እንዲያራራውና ይቅርታ እንድታረቡ እባካችሁ እለምናችኋለሁ። አሁ እንግዲህ ቀደም ሲል ናሆሚን እንደሰማችሁት በጣም ብዙ የቲክታክ ጓደኞቿ እንደዚሁም የእሷ ደጋፊዎች አሁን ላይ ድምፅ እንሆናት እያሉ በስፋት እየተናገሩ ይገኛሉ። እንግዲህ ሁላችንም እንደምናስታውሰው ጃኒ በሕግ ቁጥጥር ስር ትገኛለች። በድሬደዋ ነው ታስራ የምትገኘውና ምንም እንኳን ከዚህ በፊት ቀደም ብላ ይቅርታ ብትጠይቅም ነገር ግን ደግሞ ጉዳዩ በይቅርታ ብቻ የሚታለፍ አይደለም ብሎ ነው የድሬዳዋ መንግስት ሊያስራት የቻለው ማለት ነው። ያሏት ተከታዮች በጣም በርካታ ስለሆኑ ሁሉም ነጋቲፍ የሆነ አመለካከት በከተማዋ ላይ እንዳያሳድር ነው ለእስራት የተዳረገችው ነው ያሉት። የአካባቢው ተወላጆች እንደሚሉት ከሆነ እንግዲህ ነባራዊ እውነት በማይገልጽ ሁኔታ በተናገረችው ያልተገባ ጸያፊ ንግግር ብዙዎች አዝነዋል። ብዙዎች ንግግሯን በመቃወም ተገቢ የሆኑ ምላሾች ሰጥተዋል። በገጿ ላይ ይቅርታ ጠይቃለች። መልካም ነው። ልጅቷ ለምን አጀንዳ ሆነች? ካለን ደግሞ ስመኝ ገብሩ እንግዲህ ቲክቶክ ላይ ከ1.8 ሚሊዮን ህዝብ በላይ ይከተላታል። ይሄ ማለት ለጉዳዩ ትኩረት ሰጠው ለልጅቷ ሳይሆን፣ ልጅቷን ለሚከተለው ሰፊው የማህበረሰባችን ክፍል በድሬደዋ ሴቶችና ባህላዊ አለባበስ ላይ የተሳሳተ መረጃ እንዳይፈጠር በማሰብ እውነቱን ለመግለጥ እንዲሁም ትውልድን ከመግለጽ አኳያ ተደርጎ ሊታይ ይገባል ነው ያሉት። ከዚህ በመነሳት ተከታዮቿ ላይ ሊፈጥር ከሚችለው አሉታዊ መረዳት በድሬደዋ ሴቶች የጥቃት ዙሪያ በቀጥታ የሚመለከተው የድሬደዋ አስተዳደር የሴቶችና ህጻናት ቢሮ ጉዳዩን በቀላሉ ባያልፈው ምልከታችንም እናጋራለንም ሲሉ ነበር። እንግዲህ በተደጋጋሚ እንደምንለው የድሬደዋ ነዋሪ ወይንም ህዝቡ ረሃ ነው ሲባል ቁም ነገር አልባ ተደርጎ ማየት ፈታ ነው ሲባል ከጫት ሱስና ከወሲብ ነክ ነገሮች ጋር አገናኝቶ ማየት እንዲሁም ጭንቅ አይችልም ሲባል ደግሞ ከስንፍናና ከዓላማ ቢስነት ጋር ማገናኘት የመሳሰሉት በቅንነት ሆነ በተሳሳተ ትርክት ለድሬዳዋ ሰው የሚሰጡ አሉታዊ ምስሎች መገለጫዎች ሆነው ቀጥለዋል። ስለ ድሬዳዋ የሚሰሩ ፊልሞችን ጨምሮ ታዳጊ ልጅቷም እንግዲቹ ጃኒ የዚህ የተሳሳተ ትርክት ውጤት ለመሆናቸው ብዙ ማለት ይቻላል ነው ያሉት። መፍትሄው ምንድን ነው? የድሬዳዋን አዋራ በማራገፍ የከተማዋን እውነተኛ ማንነት ማሳየት ይፈልጋል። ድሬድዋ ማነች? የከተማዋ እውነተኛ መገለጫዎች ምንድን ናቸው? ድሬድዋ ለኢትዮጵያ ምን አበረከተች? ድሬድዋ ከተማ እነማንን አፈራች? አሁንስ ምን እየተሰራ ይገኛልና የመሳሰሉት በተለያዩ የከተማዋን የውል እውነቶች በሚገልጡ ስራዎች ላይ በስፋት መስራትና ማሳየት ያስፈልጋል ነው ያሉት። ስለዚህ በዚህ ጉዳዮች የግድ መታሰር ስለነበረባት መጠየቅ ስለነበረባት ቀደም ብለን እንዳለው እንግዲህ ተከታዮቿ ልክ ነው ብለው እንዳያምኑና የድሬደዋ ስም ከዚህ በፊት የሚሰጣት ነገር ተገቢ ባለመሆኗ ጃኒ መስዋዕት ልትሆን ችላለች ማለት ነው። ከህግ አንፃር ደግሞ ከተመለከትነው የምላስ ወለምታ በቅቤ አይታሽም ነው የሚለው እንግዲህ ህጉ። ባለማስተዋልም ሆነ ሳት ተብሎ የሰውን ክብር መንካት በቀላሉ እንደማይታለፍ ነው ህጉ የሚገልጸው። አንዳንዶች እንግዲህ ባገኙት አጋጣሚ ሁሉ በስድብ አንደኛ ሲሆኑብህ፣ ይሄ ነገር በባህልም በሃይማኖትም በህግም ክልክልነቱ ቀረ እንዴ ልትል ትችል አለ። ስድብ ግን የተፈቀደ እስኪመስለን ቢጧጧፍም ወንጀል እንደሆነ ደግሞ ማወቅ ያስፈልጋል ይላል ህጉ። በወንጀል ህጋችን በአንቀጽ 615 ስር ስድብና መዋረድ በክብር ላይ ከሚፈጸሙ ወንጀሎች መሃል አንዱ ሆኖ ተደንግጓል። ማንም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን ከነካ በምልክት ወይም በሌላ በማናቸውም ሁኔታ ካዋረደ ተበዳዩ ክስ ካቀረበበት ይቀጣል። ቅጣቱ ከሶስት ወር የማይበልጥ ማይበልት እስራት ወይም እስከ ሶስት መቶ ብር የሚደርስ የገንዘብ ቅጣት ሊያስከትል ይችላል። እንግዲህ ተሳዳቢዎችን በሶስት አይነት ከፍለው ያዩዋቸዋል ከህግ አንጻር ማለት ነው። የመጀመሪያው ተራ ተሳዳቢ ነው። ሁለተኛው ደግሞ ሁለተኛ ሰድቦ ለሰዳቢነት የሚሰጥ ሲሆን ሶስተኛው ተሳድቦ አሳዳቢ ብለው ነው ከህግ አንፃር እንግዲህ የሚገልጿቸው። የመጀመሪያው ምንድነው? እንዲያው ልማድ ሆኖበት አፉን የሚበላው ያገኘውን ሁሉ የሚሳደብ የሚሰድበው ቢያጣ ራሱን ወይም እንስሳትን ግዑስ ነገሮችን ሁሉ የሚዘልፍ የስድብ ሱሰኛ ነው። ሁለተኛው እንዳልኳችሁ ሰድቦ ላሰዳቢ የሚሰጥ ነው። በአደባባይ ሰው እስኪሰማ ጠብቆ ተሳድቦ እንድትሰደብ ለቢጤዎቹ የሚጋብዝህ ወይም ልክ ልኩን ነገርኩት፣ ሙልጭ አደረግኩት፣ እስኪ በቃው አስጣጠቅኩት እያለ የሰደበህንም ስድቦች በአጋጣሚው እያወራ የሚነዛ ነው። ሶስተኛው ተሳድቦ አሳዳቢ ነው። የፈለገ ጨዋ ብትሆን ደህና አድርጎ ሲዘረጥጥህ ወይም የሆነ አጸያፊ ነገር ሲያደርግብህ ያለ መሳደብ ትትና ተናዶ አንተም እንድትሞልጨው የሚያስገድድህ ሰው ነው። የስድብ ሙያ ምዘና ቢኖር ተሸላሚ ተሳዳቢ የሚሆን አይነት ሰው ነው ማለት ነው። እንግዲህ በሶስተኛ ደረጃ ያስቀመጥናቸው ሰድቦ አሳዳቢዎችን ሕጉም ያውቃቸዋል። ስለዚህ እንግዲህ በስድብ ዙሪያ ላይ ወይንም ደግሞ ከማንቋሸሽን አንዳንድ ጊዜ ከፍ ሲል እንደውም ከዚህ ከኮምፒውተር ጋር እና ከስልክ ጋር ተያይዞ በሶሻል ሚዲያ ላይ የሚዘልፉ ማህበረሰብን፣ አለባበስን፣ ማንነትን የሚተቹ ሰዎች እስከ ሶስት አመት ከፍ ሲል ደግሞ እስከ ስድስት አመት ድረስ በህግ ተጠያቂ እንዲሆኑ ወይንም በእስር እንዲቀጡ የሚደነግግም ህግ አለና ስለዚህ ተሳዳቢ እንግዲህ ተሰድብ ያለው ካለ ህጉ ከዛ አንጻር ያስቀጣል ማለት ነው። የጃኒ ነገር ግን ሲነሳ ቀደም ሲልም ጓደኛዋ እንደተናገረው እሷም ይቅርታ ጠይቃለች ልጅ ነች የሚባለውም ነገር እንግዲህ እውነት ነው ልጅ ነች ስለዚህ በይቅርታ ብትታለፍና ነገሩ ያን ያህል ባይከር መልካም ነው እርግጥ ነው እንግዲህ የድሬደዋ ቀደም ሲል እንዳልኳችሁ ህዝቡ በጣም መልካም ነው በእንግዳ ተቀባይነቱ በሩሩነቱም ጭምር የሚታወቅ ነውና የምስራቅ ሰው እየተባለም ጭምር ይጠራል ድሬደዋና ሀረር አካባቢ ማለት ነው ብዙ ሰዎችም እንግዲህ በቦታው ላይ ሄደው እንደሚናገሩት እንስሳትን የሚያለምዱ አራዊት ትን የሚያለምዱ ሰዎች ጭምር አብረው መብላት የሚችሉ በጣም በዛ የሚታወቁ ናቸው። ኢትዮጵያነት ትክክለኛ በዛ ይገኛል። የኢትዮጵያ መታወቂያ የኢትዮጵያ መገለጫም ጭምር ነው ይባላል። እንግዲህ ከዚህም በተጨማሪ ጎብኚዎች ጭምር የሄዱ የሚጎበኙቸው ቦታዎችን ብቻ አይደለም እንግዲህ ህዝቡ በራሱ እንግዲህ ፍቅር የሚያስይዝ በጣም ሩህሩህ ህዝብ መሆኑ ይነገርለታልና እና ከዛም አንጻር ነው የሚጎበኘው። ትልቅ ከተማም ነው ድሬዳዋና ሀረር አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ የፈመሰ አርቲስት በዛ ቦታ ላይ እንግዲህ የማይሄድ ሰው የለም። ስለዚህ እነዚህን ቀደም ሲል ጽሁፉ ላይ እንደ አጋራ ናችሁ እዛ አካባቢ ያለውን ማህበረሰብ እንግዲህ የዋህ ነው ብቻ ብሎ ማለፍ ብቻ ሳይሆን እንደ ሀገራችን አንድ የቅርስ ቦታ እንደመሆኑ መጠን በሰፊው መተዋወቅ አለበት መባሉ ሁላችንም የምነስማማበት ጉዳይ ነው ነገር ግን ደግሞ በመልካም ነገር ሲሆን በፍቅር ሲሆን እንደተለመደው ጥሩ ነገሮችን በማረግ በብዙዎች ዘንድ በጥሩነት በመታወቅ ይህንን ነገር ማድረግ አለባቸው የሚል የአብዛኞቻችን ሀሳብ ነውና ብዙ በዚህ በሶሻል ሚዲያ ላይም እየተናገሩ ያሉት ይህንን ነው ብዙ ሰው በተለያየ አጋጣሚ እንግዲህ አፍ ሊያመልጠው ይችላል ልክ ነው ከህግ አንጻር ተገቢነት ላይኖረው ይችላል። ህግ ደግሞ የተቀመጠው ዞሮ ዞሮ እንድንማርበት ስለሆነ ህጉም ወደ ጥሩ ነገር አይመጣም ወይንም ደግሞ በይቅርታ አያምንም ማለት አንችልም። የግድ ስለተሳደበች ሶስት ዓመት ትታሰር መባል አለበት ብለን አናምንም። ህግንም ሰው ነውና ያረቀቀው። ስለዚህ በይቅርታ ብትታለፍና በዚህ አይነት መንገድ ቢገለጽ ከዛ ይልቅ እንደውም ጥሩ ጥሩ ነገሮችን ከዚህ በፊት እሷም ሄዳ ስትናገር በዛ አካባቢ ስትመሰክር አይተናታል። ስትሸልም እሷ በምትታወቅበት ትሬንድ እንግዲህ ሰዎችን በማቀፍ እዛ አካባቢም ሄዳ እያቀፈች ገንዘብ ስትሸልም እሷን ፎሎ የሚያረጓቸውን ሰዎች ማለቴ ነው። ገንዘብ ስትሰጥ ተመልክተናታልና ድሬዳዋ ወይንም ሀረር ለእሷ አዲስ ነው ብለን አናስብም። የምታውቀው ነገር ነው። ከዚህ በፊት በተደጋጋሚ ሄዳለች። በመልካም ጎኑም እንግዲህ እሷ ያስተዋወቀችው ያስተላለፈችው መልእክት አለና ለዛም ሲባል ይቅርታ ቢደረግላት እንላለን። ለማንኛውም እንግዲህ መልካቡን ሁሉ ይቅጠምሽ እናንተ ደግሞ ጓደኞቿ፣ እንደዚሁም ተከታዮቿ ድምፅ ሆኗት ሀሳቡም እንግዲህ በይቅርታ እንዲታለፍ እንደዚሁ በተደጋጋሚ ኮሜንት በማድረግ ቪዲዮዎችን በመስራት ሀሳብ ስጦ ለማለት እወዳለሁ። መልካም ቆይታ